መርሀባ አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ ጋይዝ፣ እንዴት ናችሁ? ደህና ናችሁ? ዛሬ ደግሞ በአዲስ ፊልም መጥተናል በድጋሚ ማለት ነው። እንዴት አላችሁልኝ? እንግዲህ ዛሬ ሆዴን ባርባር እያለውን ብመጣም ስራ ነውና ምንም ማድረግ አይቻልም። ነገር ግን ዛሬ ደግሞ ጽናት ክፍል መቶ አምሳ ሁለትን ይዘን እንግዲህ ስራ በየትኛውም ሰዓት ላይ ስለማይቀር እንግዲህ አስፈላጊ እና እንዲሁም ደግሞ እጅጉን በጣም ከስራ መወገድ ስለሌለብን ስለዚህ ሆዴን ባርባር እያለውም እንዲሁም ደግሞ ሆድ ባስ እያለኝም እየባሰኝም ቢሆን መጥቻለሁ። ነገር ግን ከዛ በፊት ሰራን አበረታቷት፣ ሶብስክራይቡ እያነሳ ነው። እንዴት አድርጋችሁ ሰብስክራይብ እንደምታደርጉት ባላውቅም በነገራችን ላይ ለድምፁ እጅጉን ይቅርታ። ነገር ግን ዛሬ ደግሞ እንግዲህ ያው በባለፈው ክፍለ ጊዜ እንግዲህ ከብቶች ሄዱ ሲላት ነበረ ስለ ትዳር ሲወሩ ሲያወሩ መቋረጡን ፈልጎ እሷም ደግሞ ያው ተነስታ ከብቶቿን ለማስወጣት ወይም ደሞ ከህሉ ለማምጣት ለማስጣል ማለት ነው ያው እንደተለመደ ታውቃላችሁ። ገጠር ደግሞ እኔ እኔ ገጠሩ ጣብ ወይኔ ጉዲ! አሁን ተመልሼ እዛ ሄዳለሁ እያልኩ በቃ እያዘንኩ ነው እማየው ማለት ነው። እንደማናቸውም በሚቀጥለው ክፍለ ጊዜ የነበረውን እያስታወስ የዛሬውን ደግሞ አብረን እናያለን ማለት ነው። አብራችሁን ቆዩ። በዛሬው ክፍለ ጊዜ ደግሞ እንግዲህ ያለውን ነገር አብረን ቆይታ እናድርጋለን ማለት ነው። እንግዲህ ጽናትና ኪራ አብሮ በነበሩ ሰዓት እንግዲህ የበፊቱ ጮኛ ይመጣና ከወንድሙ ጋራ እሱም አንቺ የሰርግሽን ሰርግሽን ዲፍድፍ የደፋሽ ዲፍት ያርግሽል እና ይረግማታል ማለት ነው። ትልቁ ሰውዬ አንተ ደግሞ የሆነ ጊዜ ትለምነኛ ለሄልና አንተ ፈሳም ምናምን ብሎ ተሳድቦ ትልቁ ሰውዬ ኬራን ይሄዳል ማለት ነው። ተኋላ የመታችሁኝ ዛሬ ፊት ለፊት አትገጥሙኝም ወይ ብሎ እሱም ተናዶ ይናገራል። እኔ ደግሞ ለማንም አሳልፌያት አልሰጥም ምንም ማንም አታደርገኝም ብሎ ተናግሮ እሱም ጥሎት ጥሯቸው ይሄዳል። እሱም ደግሞ ታኒ ምን ትፈልጋለህ አንተ አገባህ አደለ ወይ ሚስት አለህ አደለ ወይ እኔ ለምን አተወኝም ዞር ብትልል ምን አለበት? ትልና ጽናትን ትናገራለች። ከዛም እስከምትለምነኝ ድረስ ከአጠገብህ ዞር በል እያለ ሰውየውም ከነ ወንድሙ ወንድሙን ይዞ ይሄዳል። ወንድሙን ይዞ ከመምጣት ብቻውን መጥቶ እሷን ቀምቶ እሱም ወይ ብዬ እኔም አስተያየት እሰጣለሁኝ። ለማናቸውም አብረን እንቀጥላለን። መልካም። እንግዲህ ምሩም ደግሞ እየ አወራሽ ትስቃለች፣ ከባሏ ጋር ፏፈሽ ትላለች በስልክ 24 ሰዓት። ሲጀመር ቻርጀርም ጆሮዋ ላይ ይመስላል። ለማናቸውም ከዚህ በፊትም 24 ሰዓት ከስልኩ አይለያዩም እነሱ በአካል እንጂ በመንፈስ አንድ ናቸው ስትልም ነበር ሰኒ፣ እውነቷን ነው ማለት ይቻላል። ኤኒዌይስ ዛሬ ደግሞ ኒና አሳሯ ናይታ ሰውየው አስሮ እክላሷ አፍኖ ቁጭ አርጓታል ማለት ነው። እንግዲህ ቀጣውን ደግሞ አብረን ተመልክተን እንመለሳለን ማለት ነው። መልካም ቆይ ኪያና ሰኒ ደግሞ ኪራ ቤት ይገናኙና የተለያዩ ጨዋታዎችን ያነሳሉ። እንግዲህ ሰኒ ደግሞ ያንንም ይሄንንም ቤት ጠብቂ ተብላ ነበር። እንዲሁም ደግሞ ምሩንም አደራ ስለተሰጠች የምሩንም አደራ እየተዋጣች ይመስለኛል። የኪራንና የጽናትንም አደራ የተዋጣች ትመስለኛለች። እንግዲህ ከኪያ ጋራ ወሬ እየጀማመሩ በነበሩበት ሰዓት ኒና ምንድን ነው? የኒና ዘመር ነው ልበል ብላ ትጠይቃታለች። አስጨናቂን ነው ስሙም አስጨናቂ ነው ታውቂዋለሽ? አዎ፣ ነገሩ ጎን ነው እሱ እሱማ ያው ከዚህ በፊት አንቺ የቀረብሽው እንደው ከኔ አንቺ አትቀርቢም እንዴት ነው ብላ ስትጠይቃት፣ አይ እሱማ ልክ ነሽ፣ ዝምሩ ሲያዩት አስጨናቂ ነገር ይመስላል ብላ ለኪያ ትነግራታለች። ሰኒ ማለት ነው እንግዲህ። ከዚህማ ብትጠይቂያት ላይ ነግራ ኧረ እጠይቃታለሁ። እሷ እኮ የመናገር ችግር የላትም እንግዲህ። በምላሰኛነት ስለሚይዟት ወይም ደግሞ ስለሚያውቋት እጠይቃታለሁ። ከነዘር ሀረጉ ትነግረኛለች ብዬ አስባለሁ ትልና እሷም እንደምትጠይቃት ትወስናለች። እንግዲህ ኪያ ደግሞ ለምን ይጠፋል ሰው ያስባላት ሞ ብላ ያው ዝህም ያለው ሁኔታ ግርግር ነው ማን ያስተውል ብለች ነው ብላ ትነግራታለች ማለት ነው እንግዲህ። ምሩም ደግሞ ከባሏ ጋር እየሳቀች ምንም ጊዜ የላትም ሰሞኑን፣ እና ሆም በጽናት ክሮም ውስጥ የለም። እንግዲህ የገጠሩ ትወና እንደቀጠለ ነው። ኪራና ጽናት ደግሞ ከባለፈው የተሻለ ሁኔታ ላይ ስለሆኑ እሷም ደግሞ አንዴ ነጋሽ ክዲው ነው። የገጠር ኑሮ ግን በእንደዚህ አይነት መልኩ ደስ የሚል ከሆነ አሪፍ ነው ብዬ አስባለሁ፣ እንደራሴ አይ፣ አሁን ወጥተዋል ብላ ትነግረዋለች ማለት ነው። የሆነም አላቀው ስሜትና፣ ነገር ግን የሚያስፈራ ስሜት ይሰማኛል። አይ፣ እንደዚህ እንዲሆን ነው የምፈልገው፣ ፍላጎቱም እኔ ስለሆነ ብላ እሷም ደግሞ ታጉረመርማለች ማለት ነው። ነገር ግን እሱ አልሰማኝም ብላ ነበር ሰምቷት፣ ፍላጎት እንዲጨምር እንዲብስብህ ትፈልጋለህ የሚለውን ነገር እሱም እያጣጣመ ማውራት ብቻውን ጀመረ። እሷም ደግሞ ኩበቱ እቀፎ ላይ ወይም ማሩ ላይ ነዷ አለቀትል እና ተነስታ ስበፈልጋ ትሄዳለች ኒናም በሀሳብ ተውጣለች። ይሄ ማርቤት የማይችለው ነገር የለምና፣ ብዙ ነገሩን ችሏል። ከእነሱ ጋር ብዙ ነገርን አሳልፏል። ኒና ምን ውጧት የሆነ የሚለውንም አሁንም እናያለን ማለት ነው እንግዲህ። ገጠር ላይ እጅግ በጣም አሪፍ ሁኔታ እያየን ነው። ኒናም እንግዲህ መከራዋን እያየች ብቻዋን እያወራች ጽናትን፣ ምሩን እንዲሁም ደግሞ ሰኒን በቅርበት እያገኘች አይደለም። አሁን ላይ አሁን ላይ ያጋጠማት ያለው ይሄ ኮስኮሶ አባ ኮስኮሶ የመሰለ ፊት የሚመስል ሰውዬ እሱ ነው አብሯት ያለው ማለት ነው። ነገር ግን ደግሞ በሌላ በኩል የጽናት አባት ድንገት ወደ እርሻ መሬት ሲሄዱ የዱሮ እጮኛ ወይም ደግሞ እጮኛ ሊሆን የፈለገው የጽናት እጮኛ ድንገት አካባቢው ላይ ያገኛል። እንዴ ምን ደግሞ ነው ደሞ ጋንጋን ካተሻተሃልሳ ምንድነው ይሄ ነገር ብሎ ሲጠይቀው እና ምን አገባዎት አንተ ብሎ ስድብ፣ እሱም ደግሞ አገባህም ልጅህን ስጠይ ብልህ ላግባት ብል እንቢ ብላሃል ብሎ ነገረውና ከዛም እሺ ገደል እንዳገባ ብሎ ሲናገረው እና ምን አገባህ በድጋሚ ሌላ መልስ ሲጀመርም አንተ ነህ ጥላቴ ልጅን ባገባት ነሮ ልጅህን ባገባት ነሮ እንዴዛህ አልሆንም እያለ እሱም ቀጥሏል። የጠጣው ሰውዬ ማለትም ደግሞ የበፊት እጮኛዋ ነገር ግን እጮኛነቱ ቢሆንም እጮኛነቱን ትቶት ሌላ ሚስት ያገባው ሰው አሁን ደግሞ እያስቸገራቸው የሚገኘው ሰው ማለትም የጽናት እጮኛ ማለት ነው። ምን አስቦ ነው? እንደዛ ሆኖ ሲገባገቡ እንዲያውም ሲጀመር እመታሃለሁ፣ እገልሃለሁ ብሎ የፋዘርን አንገት አንጎ ሲይዝ ጽናትና ኪራ ድንገት ይደርሳሉ። እንዴ ምኑ ነው ባንዴ ብሎ እሱን ፈርቶ ወደዛ ሲሄድ እንግዲህ ሰውየው ማይ ደህና ነኝ፣ አታስቡ ልጆቼ እያለ እሱን ቁመዋል። እኔን ተውኝና ይልቁንስ ቅዱስ ከሰው ጋር እንዳይጋጭ ዩት ብሎ ይናገራል። ቅዱስ ጥሩ ሰው መሆኑንና ለእሱ የሚመች ሰው መሆኑን ስለሚያውቅ ይጠብቀዋል። ቅዱስ የት ሄዶ ነው ይሄ ሁላ ሲፈጠር ብሎ ኪራሲ ጠይቅ። ለምንድነው እነዚህ ሰዎች ሁልጊዜ ሲከታተሉ እናያለን? እና የወደፊቱን አምቻ ሲጠይቀው ነገር ግን አብሮ አደግ ሰዎችን እንዴት አድርገን አሳልፈን እንሰጣለን በሚል እሱም ሞሬውን ዘግቶታል። ነገር ግን እንዲህ የሚል ሀሳቢ ሰው በዛሬው ሰዓት መገኘቱ ያስብላል። እስከ ዛሬም በሽማግሌና በተለያዩ ነገሮች ቆይታችኋል። እሱም ተዋቸው ፈጣሪ ያስማን ነው ፈጣሪ እነሱን ያስክናቸው ብሎ ሲናገር በወዲህ ህግ መሄድ አለበት እስከ ዛሬ ታግሳችኋል ብሎ ሲል ኪራ ተናግሮ ነበር። ነገር ግን ተናዶ ቢሆን ካጠገባቸው ጠፍቷል። እባክሽ ሂጂ እና ያዪው ብሎ ፋዘር የሚናገራሉ። አረበ ከሻጁ ይሄ ልጅ ወዲህ ሊሄድ ነው ብሎ የወደፊት እጮኛዋን ሲናገር፣ አየት ማሄድም ባይሆን ግን ነገር ወዲህ ቤት ላድርስህና ቅዱስን ፈልገዋለሁ ብላ ወደ ቤት ይዛው ሄደች። አባቷን ፋዘሯን ማለት ነው። ኪራም ደግሞ እንግዲህ ለአማቹ መፍትሄ ሊፈጥር ሰርከም ሰርከም እያለ ውሃ በሞላበት ቦታ ሲሄድ ድንገት ቅዱስን ያገኘዋል። ምንነ፣ ምን አይነት ነው ወደ የት ነው ብሎ ሲጠይቀው፣ እንዴ አንተ ደግሞ ወደ የት ነው ደግሞ በዚህ ሰዓት፣ ምስሩ ምን ሲያሰራ ብሎ ይነግረዋል። እንደዛም ብሎ ሲጠይቀው፣ ይሄ የጠገበኮ አምቻዬን ወይም አማሸን መታው ወይም ጋሸን መታው ብሎ ሲነግረው፣ ማን ነው በዛብህ ነው ብሎ ቅዱስ የሚናገራል። አረሄኛው ነው። እና ታዲያ ጋሸን ምን ሆኑ፣ ምን አሰቡ ወይም ደግሞ ምን አረጋቸው ብሎ ሲጠይቅ፣ ቅዱስ አረ እንዳው አሁን እኔ እንጃ የት ሄደ፣ ወደ ቤት ገብተዋል። እሱም የሄደበትን አላቅም። አሁን ወደ ጣቢያ እንሂድ ብሎ ኬራ ሲናገር፣ አይ መጀመሪያ እሱን እናማክረው ምን እንዳሰበ ይልና፣ ቅዱስ ያው ትንሽ ቅንጭላቱ ረቂቅ ስለሆነ እሱም ይሄም ብሏል። ቅዱስም ባህላቸውን እና ወጋቸውን ብዙም ስለማናቅ ፈቃዳቸውን መጠየቅ አለብን ብለ ይሄዳሉ። ታዲያ በየጊዜው እየመጣ ሊገላቸው አይደለም ወይ? እነዚህ ሰዎች መማሪያ መሆን አለባቸው፣ እንደውም መሄድ አለብን ብለው ይወስናሉ። ሲጀመር በደግነታቸው እየተጎዱ ነው ፋዘር ብሎም ኪራ ሲለው ወደ ጣቢያ ይሄዳሉ። በሌላ በኩል ደግሞ ሰኒ አሚን ኒና ትገባና ይሄ ተረገመ እያለች ይሄን አስጨናቂ የሚባለውን ሰውዬ ስትሳደብ ድንገት ሰኔ ትመጣለች። እኔ ምልሽ ይሄ ሰውዬ ማን ነው? ምንሽ ነው? ዘመድሽ ነው ወይ? ስትላት የምናባቱ ዘመድ ነው ደግሞ ይሄ እያለች ስትሳደብ ድንገት ይደርስባታል እንግዲህ የጠርሽው ነገር አለ እንዴ ብሎም ይጠይቃታል። እና ለእኔ ለምንድን ነው የምትነግረኝ? ከመናገር እንዲህ አታማስለውም ነበር እንዴ ብላ ተነስታ ትሄዳለች። እንዴ ምን ነው ከኔ ነገር አተስማሙም እን ብላ ተናግራታል፣ ተነግረዋለች ለሰውየው። እሱም ደግሞ አይ እሷ የምትወደውን ሰው ስለምትሳቀቅ ነው ብሎ በተቃራኒ ነግራታል። አይ እንደዚህ አይነት ባህሪ ኔና እንደሌላ ታውቃለሁ ብላ እሷም ታወራለች ማለት ነው። ምን ይፈጠር ይሆን የሚለውን አብረን ያለለን ሳኒም እንግዲህ የዋዛ መሆኗን ስለማያቅ ታከ ብሎ ሲያያት ሊውላምና ፓክሎ እንደ ዝምታይ ስትለው አረ አንድ ትንሽ የዝም ባይቸ ነው። ሙድ ሲይዝባት የምን ዝም ብሲላት አይ በቃ እኔ ሳሎን ሂጅ ልመሰጥ እናንተ ፈታ በሉ። ማን አለ እሷ ጋር ሰው የት አለ? ሰኒም ይሄን ነገር ማጣራት አለብኝ ብላ ኒናም ደስተኛ አይደለችም፣ ስለ ዘመድም አውርተም አታውቅም። ይሄን ነገር ማጣራት አለብኝ ብላ ተነስተዋል። ኒና ታሰራለች። በሌላ በኩል ደግሞ ቅዱሱና ኬራ ከፖሊስ ጣቢያ ምላሽ ድንገት ቁጭ ብለው ሻይ ይጠጣሉ ከፋዘር ጋራ። አንዳንድ ጊዜ ከልጅ መገደፍ ከልጅ መደገፍ እንደዚህ ነው። ወደ ኩኝ ስል አለህልህ የሚለኝ ልጅ ይኖራል ብለው ሲያስተምሩም ነበር። ወጣትነት ከባድ ነው። ትንሽ የሆነ ነገር ሲገኝ እንዲህ እሳት ያደርጋቸዋል። ሁለት አይነት ንግግር ነው የምትናገሩት። ስለ ወጣትነታቸውም አንዳንድ ምክር ገልጸዋል። የጽናት እጮኛ ወንድ የሚመጣና ድንገት ሲመጣ ቡና አፍልተው ወሬ አንዳንድ ሲሉ ነበረ። የኔ ወንድም እስር ቤት ሆኖ እናንተ ዘቁጭ ብላችሁ ቡና ጠጣላችሁ። ሽማግሌውም ደግሞ የጽናት ፋዝር እናና ቁጭ በልና ጥቁር ቡናውን አብረን ጠጣ ሲሉ ነበር። እናንተ ጋ ነው የሚጠጣው ብሎ ሲተፋባቸውም ነበር። የትልቅ ምን ልበል እናንተ ዲያሽ ሙሉት እሱም ደግሞ ኪራ ደግሞ እና ካልጠጣ አትረብሸን እኛን ጠጣበት ብሎ ሲነግረው፣ ዋው የብረት መዘጊያ አምጥተሃል ደግሞ ይለዋል። ከዛም በኋላ እስኪ በዛ በስርዓትህን ያዝ በስራው ነው የታሰረው ይልና ጨዋው ቅዱስ ደግሞ ይነግረዋል ማለት ነው። ስለዚህ ያም ሰውዬ ደግሞ አንቺ ጦሰኛ ብሎ ቅድስ ትምህርት ነው ጽናትን እሱም ባንቺ የተነሳ ነው ብሎ እሱም በጣም ሲደነፋ ነበር። ቅድስም ደግሞ አንዳንድ ልክልክል ነገሮችን ነግሮት ነበረ። እንደገናም ደግሞ ኪራን እንዴ፣ ሰውየውም ነው እና ውሻ በቤት ነው የሚጮኸው እያለ ሲያፌዝም ነበር። በድምፄ በጣም ይቅርታ ሀባይ እዝ ሰው ስላለ ነው እንግዲህ ብዙ ነገር ለማውራት ሞክሮ ነበር። ጽናትም ደግሞ ከትግስቷ በጣም ያለፈ ንግግር ስለሆነ በቃችሁ፣ ከዛ ምን ብላ ተነስታ አይኗን አፍታ ተነስታ ነበረ። ነገር ግን እውነቷን ነውኒ፣ እንዴን ያስተያየት እውነቷን ነው፣ ደግ አረገች። እንግዲህ ጽናትን በዚህ አይነት መልኩ ሰውየው ወይም ደግሞ የድሮ እጮኛ ግድ በግድ እንወስድ ያለን በግድ የሚባልበት ነገር የለም። እና እሷም ደግሞ አንዳንድ ነገሮችን ተናግራ ነበረ። እሱም እኔ እንቅልፍ አልተልኛላችሁም እያለ እነሱ በጨዋነትና እስኪ በዝምታ ትንሽ እኔው ብለው መሰለኝ ስርዓት ስላላቸው እነሱ ትተውታል። እሱ ግን ደንፍቶ እቷል ማለት ነው። በመጨረሻ ግን የጽናት አባት አሞት ነበር ማለት ነው። በሌላ በኩል ደግሞ ሰውየው አዲሱ ኪራ ቤት የገባው ሰውዬ ኒናን ከቆፈደደ በኋላ ድንገት ሳሎን ይመጣል። እንዴ ምንኗን የቀረችው ብላ ኪያ ደግሞ ሰኒን ትጠብቅ ነበር። ሰኒ ደግሞ ኒና ክላስ ስለነበረች ስትትመጣ እየጠበቀቻት ነበር። ነገር ግን ስትመጣ እሺ ብለው አብሮ ሊሄዱ ሲሉ ሰውየው ይመጣል። ያ ሰውዬ ደግሞ እንግዲህ ኒናስ አብራችሁ ነበር የወጣችሁት? ምናምን እያለ ስትጠይቀው፣ አይ እረን ያላውቅም፣ እየተንቀጠቀጠ ግን እኮ አብራችሁ ነበር ከሳሎን የወጣችሁት? ብላ ኪያም ጠያቂዋን ትቀጥላለች። ተቀጠላለች ድንገት ደግሞ ሊወጡ ሲሉ ተነስተው፣ በአንተ ስልክ ኒና ስትመጣ ትደውልልኝ እና ሰኒ ስትነግረው እሺ ይልና ይሄዳሉ። ሊሄዱ ሲሉ ወደ ኋላ ነጠራለች እና ኪያ ግን ምን ሁነህ ነው የዴን ወገጥክ ትመስላለህ ብላት ትጠይቀዋለች። አይ ኧረ ምንም የለም ብላት ትንሄድ ጥላው ትሄዳለች ማለት ነው። ምሩና ጽናት እንግዲህ ግንኙነታቸው በስልክ ሆኗል። እሷም እንግዲህ አይዞሽ ሀያ አራት ሰዓት እያወራሽ ምን ልትሆኝ ነው ብላ ስትነግራት፣ እንዴ እና ታዲያ ድምፁ ብቻ ናሆሜን አይሆነኝ ትላለች። የራስሽን ይዘሽ እባክሽን እንዲ ዝሀት በይትል እና ትቆጣባታለች ማለት ነው። እኔማ ኪራን ይዤ ምን እሆናለሁ እኛ አሁንማ ደስተኛ ነኞኝ ስትል ጆሮው ገብቷል። ስለዚህ በጣም ደስ ስላለው ተነስቶት ዝም ብሎ ያለምንም ምክንያት ሲያግፋት፣ እንዴ ምን ሆነህ ነው ኧረ ዝም እኮ ነውር ነው ሰው እንዲያል ብላ እሷም ትናገራለች ማለት ነው። ነውር ነው እኛ ገጠር ሰው አይታቀፍም። በዚው አጋጣሚ ለመናገር የራሴን አስተያየት ማለት ነው። ኤኒዌይስ እንግዲህ ኒናም ደግሞ ዛሬ ፈጠቋን አይታለች ማለት ነው። ያው እሱም አሰረባት ክላስ ውስጥ እነሱ ሲወጡ ይሄዳል ማለት ነው። ሰውየው ምን አስቦ ነው እሷን ያገታት የሚለውን ነገር ወደፊት እናያለን ማለት ነው። እንግዲህ እስታሁን የተጠራጠረችው ሰኒ ናት። ኒና ለምንድን ነው ከክላሷ ማትወጣው የሚለውን ነገር ደግሞ አብረን እናያለን። በሚቀጥለው ክፍለ ጊዜ ደግሞ አብረን እየፈተፈት እንጓዛለን ማለት ነው። ስለዚህ ሰብስክራይብ አድርጉኝ።